ይሄን ነገር ሳስብ ራሴ ላይ ብዙ ነገር አስቤ ማለት በቃ ከራሴ ጋር ብዙ ተማክሬ እና ሰውም አማክሬ ምናምን ነውና፣ ያው ያንዳንዱ ሰው አስተያየት አለ። ያንዳንዱ ተቀብያለሁ፣ ያንዳንዱ ደግሞ አልተቀበልኩም። ግን ከሰው ይልቅ ደግሞ ራሴን ነው ምሰማው ከማንም በላይ ማለት ነው። እና ችግር የለውም የጊዜ ጉዳይ ነው። በጊዜው ሰው ስትወድቅም የረገጠ አይጠፋም፣ ስትወድቅም እንደሱ ደግሞ የሚያነሳትም አይጠፋም። በፍቃደኛ ምን አዲስ ከፍቻለሁ? አይ ኖ እናውቃለን። በዚህ ምን እንሰራለን ነው ሰላም ሰላም፣ የናፍቆት ፕላስ ዩቲዩብ ፋሚሊዎች እንዴት ናችሁ? ዛሬ ያው በአንድ ሀሳብ ነው የመጣሁት። ያው እንደ በፊቱ በፕራንክ ተንኮል ምናምን አይደለም። ደዛ ቢሆን በጣም ደስ ላይ ነበር። አብዛኞቻችሁ ታውቃላችሁ ብዬ አስባለሁ የናፍቆት አካውንት ሃክ ተደርጓል። ኦልሞስት 700 ሺህ ፎሎወርስ ሊገባ ያለ አካውንቷን አታለች እና እኔ ደግሞ ዛሬ በአንድ ሀሳብ ነው የመጣሁት ዮኒና ድንገር ሀሳቡ ምን መሰላችሁ ጋይስ? እኔ ያሰብኩትኝ ትደሰትበታለች ብዬ አስባለሁ። ማለት ይገባታል እሷ እና ኦልሞስት ወደ 800 ምናምን ፎሎወር ያለፈ ፎሎወር አለኝ እና ቲክታክ ላይ እሱን አካውንቲን ልሰጣት አስቤያለሁ። አሪፍ ሀሳብ ደስ ይላታል ብዬ አስባለሁ። በጣም ደብሯታል። የቲክቶክ አካውንቷ በጣም ረጅም ዓመት የለፋችበት አካውንት ነበር፣ በጣም ብዙ ስራ የምትሰራበት አካውንቷ ነበር። ያው እኛም አብረን ስለምንሰራ ምን ያህል ልፋት እንዳለው እናውቀዋለን። ደብሯታል፣ ያው ከፍቷታል፣ ከብዳል። እንደዚህ አይነት ነገር በአንዴ በሆነ አጋጣሚ ማጣትና ለማስመለስ ብዙ ጥረቶች እያደረግን ነው ከፈጣሪ ጋር ግን የሀሳብ ጥሩ ነው፣ ያስደስታታል ብዬ አስባለሁ። እስኪ ትምጣና ሀሳቡን ትነግራት አለን እሷ ምን እንደምትል አብረን እናያለን። ዋ ሷ መደሰት ነው። እስኪ ቢያንስ ተስፋ ይሆናታል። ቀጠሪያታለሁ ከፊሽ ጋር እየመጡ ነው እና እኔና ዮኒዚ የተገናኘ ነው። እስኪ ይህንን ሀሳብ ስነግራት ቢያንስ ትጽናናለች ብዬ አስባለሁ እና በጣም የለፋችበት አካውንት ነው፣ ብዙ ተስፋ ያደረገችበት አካውንት ነው እና በቃ ቢያንስ በዚህ ነገር እንካሳት ብዬ ነው። ለሷ ከዚህም በላይ ይገባታል። ናፍቆት እንደምታውቋት ነው በጣም የዋህ ልጅ ነች መስኪን ልጅ ነች። እና ያላትን በመስጠት የምትታወቅ ልጅ ነች። እና ለሷ ከዚህም በላይ ብናደርግላት ምንም የሚቆጨኝ ነገር የለም። እና እኔ ይህንን በማድረጌ ማርያምን የምሬ ነው፣ ከልቤ ነው ደስ የሚለኝ። እና ምንም ቅርም አይለኝም። ብቻ እስቲ እናእናጣ ያለ ነገር ቤተሰቦቻችን አዲስ አካውንት ከፍታለች ናፍቆት የሚል አካውንት፣ እዛ እየገባችሁ ፎሎ አድርጓት። ወደ ድሮ ስራ መመለሷ ስለማይቀር አዲሱ አካውንቱም ያንን አካውንትም ፎሎ እያደረጋችሁ ተከታተሏት። እናመሰግናለን። አብራችሁ እንግዲህ ፋሚሊ መተዋል ያው እሷ ላይ የገጠማትን ነገር በደንብ እሷ ታስረዳችኋለች። እና እስቲ ለፋሚሊዎች እንደገጠመች ምናምን አብራሪላቸው። በቃ የቲክቶክ አካውንቴን ሀክ አረጉ። ሀክ አረገ ማለት ምን ብዬ ላስረዳቸው? ኦልሞስት ሰባት መቶ ሺህ ሊገባ አስራ ምናምን ሺህ የቀረውን አካውንት ስድስት አመት ሙሉ ቪዲዮ ፖስት ሳረግበት የተለያዩ ማስታወቂያዎችን ሰራበት እና ፋሚሊ ያው እሷ ለመናገርም ይከብዳታል። ያው የተፈጠረው ባጭሩ በቃ እንደነገርኳችሁ አካውንቷን አታለች እና በቃ በሻላችሁ ታቅም እየገባችሁ ፎሎ አድርጉት አካውንቷን። ያው ከዛ ባለፈ ግን እኔና የሁኔታ ተማክረን እንግዲህ አንድ ነገር ልነግርሽ ነው ዛሬ እዚህ የቀጠርንሽ ተነግራት አለ ወይስ እንደው? አንድ ሰርፕራይዝ አለ ላንቺ። ተመለሰ? ትልቅ ሰርፕራይዝ አለ ላንቺ። አያ አካውንቱ እንኳን ገና ሙከራ ላይ ነው አልተመለሰም። ግን የሚኪ ሀሳብ ነው። ሀሳቡ ምን አሰበን መሰለሽ? የሚኪ ትልቁን አካውንት አቂው ላይ 800 ምናምን ሺ ፎሎወር ያለው እሱን ሊሰጥሽ ይፈልጋል ሚኪ። ይሄንን ነገር ሰይሁልሽ ይሄን ነገር ሳስብ ራሴ ላይ ብዙ ነገር አስቤ ማለት በቃ ከራሴ ጋር ብዙ ተማክሬ እና ሰውም ማማክሬ ምናምን ነውና ያው ያንዳንዱ ሰው አስተያየት አለ። ያንዳንዱ ተቀብያለሁ፣ ያንዳንዱ ደግሞ አልተቀበልኩም ግን ከሰው ይልቅ ደግሞ ራሴን ነው ምሰማው፣ ከማንም በላይ ማለት ነው። እና አለ እኔም አማክሮኛል። እኔ አሁን ደግፌያለሁ፣ ተቀብያለሁ፣ ለዮኒም ነግረዋለሁ። ይገባሻል ብለን ስላመንን እሱ አካውንቱን ሊሰጥሽ እና እኔን ሳረግ ምንም ቅር አይለኝም፣ አይደብረኝም፣ ምናምን ነገር ከዚህ በላይ ባረግልሽ ደስ ይለኛል። እና ይገባሻልም ደሞ በቃ ሌላ ምንም እንድትኝ አልፈልግም። ማርያምን ይመረኝ፣ ምንም ነገር እንድትኝ አልፈልግም። አይሆንም እቺ አካውንቱን እናዞረውና ከነገ በኋላ ቪዲዮ መስራት ትጀምሪያለሽ። አይደለም፣ ፊሽ፣ ምን ትላለህ? አይ ነው፣ ምንም አይገባሽ፣ ብዙ ለፋንበት የለውም። ስሚኝ እዚህ ጋር ስምሽና ይኸውልሽ የሚቀየረው በቃ ስምሽ ነው የሚቀየረው እንጂ አብረን ነው የምንሰራበት አኳንቱላር ሌላ ምንም የሚለወጥ ነገር ቢሆን እኔ ስጦታ አትቀበይም አይደለም እንደዛ ሳይሆን ሚኪ እኔ እኔ ፊል ያደረኩትን ነገር ፊል እንድታረግ አልፈልግም እኔ በፍቃደኝነት አዲስ ከፍቻለሁ አይደል? አዲስ ከፍቻለሁ። ቢያንስ በሱ አይ ኖ እናቃለን፣ በሱም በዚህ ምን ሰራለን ነው የምልሽ እኮ ግን የተሻለ ነገር ይገባሻል። ለምን ማለት እናንተ ይሄን ሀሳብ እየደገፋችሁ እስከዚያ በዚህ ስሪ፣ እስከዚያ በዚህ ስሪ

እኛ እኮ ተስማምተን ጨርሰናል እኮ። እሱ ማስቦበት ጨርሷል እኮ። እኔ አልፈልግም። አመሰግናለሁ እግዚአብሔርን በጣም ነው ጭራሽ። ይኸውልሽ፣ ስሚኝ፣ አንደኛ እጅሽ ላይ ብዙ ስራዎች አሉ እና እነዚህ ስራዎች ደግሞ በዚህ በአዲሱ አካውንት መስራት አንችልም። ባንተ መስራት በአንቺ ስም ነው የመጡት እነዚህ ስራዎች። ስለዚህ ይሄን አካውንት ተቀበኝና ወደ ስራ ግቢ። ሌላ ነገር እያልኩ አይደለም እኔ። ያንን ስናሳደገው ደግሞ እኔ ያኛው ላይ እሰራበታለሁ። ችግር የለውም እኮ ያሉትን ብዙ ፕሮሞሽኖች። አዎ ያንን ስራ እንደ አዲስ በአዲሱ አካውንት ነው ምን የምንፖስተው በቃ ምንም እዚህ ጋር ስም ነው የሚቀየረው አንተ ጋር ምን እኮ መስራት እንችላለን አደለም አልገባሽም አንቺ ጋር ያሉት ስራዎች አሉ እነዛ ስራዎች በአንቺ ስም ነው የመጡት ሶ ደሞ ምን አይነት ስራ እንደመጣ የሆነ ነገር በላት። እነዚህ ፕሮሞሽኖች ስንት አመት ስትጠብቂያቸው እንደነበረ ታውቂያለሽ። አሁን የመጣውን ስራ ስንት አመት እንደጠበቅሽው ታውቂያለሽ። አዎ ልክ ነህ እኮ ግን እነዚህ ስራዎች ይኸውልሽ መስራት አለብሽ። በአስር ሺህ አሁን በተከፈተው በሀያ ሺህ በአስራ አምስት ሺህ ፎሎወር ልንሰራበት አንችልም። እነዛን ስራዎች እዛ ላይ ልንለቃ አንችልም እኮ አንተ ላይ እንለቃቸዋለን። በእናት የሆነ ነገር እኔ ከምንም በላይ እና አካውንት ልትሰጥሽ ያሰብኩት እነዚህ ስራዎች ሊያልፉ አይገባም። በቃ ምን ምንድን ነው ያለውን ስራ በሱ ለጊዜው እሺ፣ ለጊዜው ይሄን ለመሰለሽ አንደኛ የአንቺንም የውላ የፊሽንም የሁላችንንም ፊት ያውቀዋል። እዚህ አካውንት ላይ ሶ አንቺን ብትወስጂው ፊሽን ቢወስደው ይወጣል ቫይራል። ስለዚህ የሁላችንም አካውንት ነው። የአካውንት ስምሽን ብቻ ነው የምትቀይሪው። ኧረ ዝም ብሎ በቃ እኔ አልፈልግም። አይ አተሰነበት ስለ እሷም የምታስበው አንግል አለ እሱ አስተጣጣው እንደተሰማት ስሜት እሱ እንዲሰማት አትፈልግም። ገባኝ እኮ የመጣላትን ስራ ታውቃለህ። ገብቶኛል። እሱም ለማንም ስለ ዝም ብሎ አይደለም ያለ ጥቅም አይደለም፣ ሊሰራበት ነው። ይሄን አካውንት እየለፋበት ሁላችንም ስንለፋበት የነበረው የሆነ ትልቅ እድል ይመጣል ብለን ነው። ያ ትልቅ ቻስ መጣላት፣ አጋጣሚ የነገር ተፈጠረ እ እነዚያን ስራዎች ከአንስል ማረግ አትችልም። የሚችል ልጅ እና ስድስት አመት ሙሉ የለፋችሁ እኮ እንደዚያ አይነት ጥሩ እድል እንዲመጣ ነው አይደል እነዛን ስራዎች ደግሞ መስራት የምችለው በትልቅ አካውንት ነው። ዲል ያደረገችውም እንደዛ ነው። ግን እሷም ይከብዳታል። እኔ በራሴ ቦታ በሆነ ነኝ። እንደ ስራ አስቡት። ለምንድን ነው እሺ፣ እንደ ክሩ ስንሰራ የነበረው ለምንድን ነው? ሚኪ ትልቅ ደረጃ ላይ ለመድረስ ነው። እኔ እኮ አሁን ማለት ነው፣ ትልቅ ደረጃ ላይ ለመድረስ ነው። ያ ሰክሰስ ደግሞ አሁን ጥሩ ደረጃ ላይ አድርሶናል። የዛ ሁሉ ቪዲዮ በቃ እኔ ኮንፈርት አይሰማኝም። የልጁን አካውንት ስቤትከዘመን ለምን ሊሆን ነው? በእሱ ስራ ነው የምንሰራበት እኮ ስምሽ ነው የሚቀየረው። አንተ እንዳሰብከው ሆኖ አንተ ላይ እኔ ላይ አዲሱ አካውንት ላይ እንሰራለን። ለምን አትሰሚኝም? ምንም አልተረዳችኝም። እኔ አካውንቱን ሰጣት እኮ ዝም ብዬ ለቪዲዮ እንድሰራበት አይደለም። እጆቿ ላይ ስራዎች አሉ። እነዛ ስራዎች ደግሞ ውል አለ፣ ውል ተፈራርመሻል ምናምን። አሁን እንደገና ያንን ስራ ከአንስ ልናደርግ ነው። ስንት አመት ብሎ የጠበቅነውን እድል። ሁሉም ነገር እግዚአብሔር ሲፈቅድ ነው አይደለም፣ ሆነው በቃ እግዚአብሔር ይሄንን ሥራ ምናልባት እንዳልሰራ ሌላ ሥራ አስቦላት፣ ሌላ የተሻለ ነገር አስቦ ሊሆን ይችላል። ስለዚህ ሚኪ ታውን ማርያም አሁን እኔ እንደዚህ ስላልተቀበልኩኝ ምናምን ነገር ሌላ ነገር እንዳይሰማ ደሞ ከዜሮ ከመጀመርማ ከዜሮ ከመጀመርማ እኔ አካውንት አለ እሰጣታለሁ፣ ግን አትፈልግም። እኔ እኔም አልቀበልም። አንተ አሁን በዛ ሰዓት አንተም አለ ለሱም አለ በቃ ሁለት መቶ ምናምን ሺህ አለ ልስጥህ ብትለኝ አልቀበልህም። እኔ ያው እሱ ከምን አንግል እንዳሰበው ገብቷል። አዮኒ ለምን ትደግፈዋለህ እንዴ? እሱ ስለሱ አታስብም እንዴ? ምን ሆነ ነው? እሱስ በግሉ የሚመጣለት ብዙ ስራ የለም እንዴ? ምን ሆነ ነው? ለምንድን ነው እንደዚህ የምታስበው? ሚኪ ይኸውልህ፣ በግል የሚመጣ ስራዎች አሉ እኮ፣ ግን አሁን ጊዜው ጊዜ አሁን ያለንበት እንትን ጊዜ አይሰጠንም። ይኸውልህ ሚኪ፣ ምን አለ መሰለህ፣ በቃ ሁሉም ነገር እንዳሰብሰው አልገባኝ። አብረን እየደከምንበት አይደል? ምን ችግር አለ? በሰሪቁ አብረን ይለፋንበት። ምንድነው የምትዩ?

ለፍተን እንዳመጣ ነው። እነዚህን አካውንቶች ታውንም ደግሞ አካውንት መፍጠር ያቀተን ነው ተመልካቾቻችን። በእጃችን ላይ ያለው ስራ ደግሞ ጊዜ አይሰጠንም። በቃ ጊዜ ካልሰጠን ምናምን ከሆነ ማለት ነው፣ በቃ ምንም መታገል አልችልም ከእንደዚህ አይነት ነገር። ለአንተ ያላለው ነገር ነው ፈጣሪ የተሻለ ነገር ያዘጋጁ ታላቅ። እኔ በቃ እሱ ነው ወይ የኔን አካውንት ውስጥ መስጠቱ ላይ ፎከስ ያረኩት፣ አንደኛ ትልቅ አካውንት ነው፣ ዲል ካረገችው ስራ ጋር አሪፍ ነው ብዬ ነው ገብቷላ እዛ ጋር ፎሎወርሷን አይተው ነው። ያንን ስራ እኮ ከሷ ጋር የተዋወሉት ታዲያ፣ ችግር የለውም ችግር የለው አሁን እኮ ችግር የለውም። ዋናው ነገር ማለት ነው ቪው ነው ቪው ከመጣ በዚህኛውም እኮ ፕሮሞት ሊደረግ ይችላል። ገባ። ካልሆነ ደግሞ በሱ ፕሮሞት እናደርጋለን። ከዚህ ውጪ ያለ ሀሳብ ደግሞ እኔ አሁን ኮንፈርት አይሰጠኝም የሚኬ ነው። የአካውንቱን ተቀብዬ እየሰራሁበት ምናምን አይሆንም። ኮንፈርት አይሰጠኝም ሚኬ። በቃ አለቀ። ባጭሩ ከሱ አልቀበልም ከሱ አልቀበልም። ቢያንስ ማለት ነው እዛኛው ላይ ያለ ፎሎወር እንዳለ መቶ ፎሎ ማድረጉ አይቀርም የጊዜ ጉዳይ ነው። ገባሃ አዲስ ነገር አይደለም ሀፕን የሚያደርገው ማለት በቃ ከሰራን ይመጣል። ለምን እንደዚህ እንስራ እንደዚህ ልስጥሽ ከምትለኝ፣ ሚኪ እንስራበት በቃ በደንብ እንሰራበታለን፣ ያድጋል ምናምን ነው ማለት ነው። እንደ አንተ በዜሮ ቀርተህ እኔ አካውንት ልወስድ አልችልም። ምንም በዜሮ አልቀርም እኮ እንስራበት አይደል እኮ አካውንቱ ላይ ምን ችግር አለው? ምንድን ነው የምታመሰግኝ? ምንድን ነው እንደ ሌላ ሰው እንደው የምንመስጋት? እኔ ምን እኔ እንደራሷ ሰው ብታይኝ ማለት ነው ምንም ተራ ነገር እና እሱም ሲጠይቀኝ አልተቀበልኩት፣ እሱም ሲጠይቀኝ አልተቀበልኩት። እንደራሴ ሰው ስለማላያት እንደራሴ አስቦ አንተ እንደ ክሩ እኮ አብረን እንሰራለን ነው። እንደ ክሩ የሁላችንም አካውንት ያሁ ነው ብዬ ነው ማስበው ገብቷል። ያንተም የሱም ያንቺም ያው ነው ያለው። ስም ከመቀየር ውጪ ሌላ ምንም የሚያመጣብን ነገር የለም። ስለዚህ በቃ አዲሱን አካውንት ገብተናል። ቤተሰቦቻችንም እየገቡ ፎሎ ያደርጋሉ። ናፍቆት የሚለውን አዲስ የከፈትሹን አካውንት ናፍቆት 2616 ናፍቆት 2616 ነው የሚለው አካውንቱ። እሱ ላይ በደንብ እንሰራ፣ አሁን በፊት እንሰራ እንደነበረው ሰርተን እናመጠዋለን። ያኛውን ያኛውንም አካውንት ለማስመለስ እየተሟሟትን ነው። ፈጣሪ ከፈቀደ እሱንም እናስመልሳለን። ታሳቡ በጣም ደስ ይላል። ፍቅር ስላለ እና ስለምንተሳሰብ ነው። ጅስጥ ሀሳብ እንጂ ሌላ ምንም አደለም። እና በቅ እንደዛ ከተስማማን ፈጣሪ የፈቀደው ይሄን መንገድ ነው። በዚሁ መንገድ እንቀጥላለን። ቴንክ ዩ በይው እና እሱም ችግር አረ፣ እኔ ምንም ቴንክ ዩ አትለኝ። እኔ እንደዚህ ጋር ታስቢያለሽ ብዬ አላሰብኩኝም። ሰው ብታይ ይኖረው ተራ ቪዲዮ ለመስራት አይደለም፣ እጇ ላይ ስራ አለ። በቃ እኔም ገብቶኛል፣ ሀሳብ በቃ ፈጣሪ በፈቀደው ማርያምን። አሁን በቃ እሺ፣ እኔ እምቢ ካለሽ ምን የምትይው ነገር ካለሽ በይና። ያው ደሞ ሰብስክራይብ አድርጉ፣ ዩቲዩባችንንም ሰብስክራይብ ያረጋችሁት ሰዎች ፎሎ አርጓት። እስኪ ፈጣሪ የሚፈቅደውን አብረን እናያለን፣ ከፈጣሪ ጋር ፎሎ አርጓት። ብዙ ቪዲዮ ተፖስቶበታል። ሰው አሁንም ከሰራንበት ጥሎ አይጥለንም። የሚወድህ ሰው ብዙ አለ። ያን የሚያፈራው ሰርተህ ነው። አሁንም ማፍራት ይቻላል። በቃ ችግር የለውም። የጊዜ ጉዳይ ነው። በጊዜው ሰው ስትወድቅም የረገጠህ አይጠፋም። ስትወድቅም እንደሱ ደግሞ የሚያነሳትም አይጠፋም። በቃ ችግር የለውም። ስትወድቅ የሚረግጥ ብዙ ነው። ግን እሱ ደግሞ ያሳየው ሌላ ነገር ነው። እሷ ስትወድቅ ለማንሳት ነው የሞከረው። እና ቤተሰቦቻችን ሰብስክራይብ እያረጋችሁ አብራችሁን ቆዩ። እና አንድ እንትን ደግሞ ሚኪ ዩቲዩብ ከፍቷል። ማይኮ ፕላስ ይላል። ቪዲዮ አለው። ጓደኝነት ድራማ የመጨረሻው ክፍል የተለቀቀው ማይኮ ፕላስ የሚለው ዩቲዩብ ቻናሉ ላይ ነው። ሁላችሁም እየገባችሁ የእኛ ቤተሰቦች ጠቅላላ፣ እዚህ ላይ ያላችሁ ቤተሰቦች ናፍቆት ፕላስ ላይ ሚኮ ፕላስንም ሄዳችሁ ፎሎ አርጉ። ፊሹ ፕላስም የሚል አካውንት አለ። እሱንም ሄዳችሁ ሰብስክራይብ አርጉላቸው። ቆንጆ ቆንጆ ቪዲዮዎች እዛም ላይ እንለቃለን። ማይኮፕላስ ፕላስ ይላል የዩቲዩብ አካውንቱ ስም። እሱንም እየሄዳችሁ ሰብስክራይብ አርጉ። የሆነ ቪዲዮ ሰሞኑን መልቀቁ አይቀርም በእሱ አካውንት። እዛም ላይ የተለቀቀ ቪዲዮ አለ። እየገባችሁ ሰብስክራይብ አርጉ። እንወዳችኋለን መ ነገር እኔም በጣም ነው መወዳችሁ ሰብስክራይብ ያረጋችሁኝንም ሰዎች ቪዲዮችንም የምታዩ ቪዲዮቻችንን የምታዩ ሰዎች በጣም ነው የምናመሰግናችሁ እና ሚኪን ደግሞ እስቲ አመስግኑልኝ እየገባችሁ ሰብስክራይብ በማድረግ እስቲ አመስግኑልኝ አሁን ላሰበው ሀሳብ እግዚአብሔር እንደስ ዲስክሪፕሽን ላይ እናረግላቸዋል ወልቀሽም አይተሸዋል ብዙ ነው ወረጋጩ ብዙ ነው እንደዚህ ለማንሳት የሚሞክር ሰው ደግሞ ጓደኝነት በጣም ደስ ይላል። እግዚአብሔር ራ መሆኑም ታውቁታላችሁ። ጓደኝነት ሚኪ ፕላሳ የመጨረሻው ክፍል አካውንቱ ላይ ተፖስቷል። እንደገባችሁ እሱ ነው የምታገኙት። በተለይ ዲስክሪፕሽን ላይ ደግሞ ሊንኩን እናስቀምጥላችኋለን። በእሱ እየገባችሁ ፍቅራችሁን አሳዩት። ሚኪ እንደዚህ ማሰቡን እስቲ በዚህ ክፈሉ። እናመሰግናለን። እንወዳችኋለን። ቤተሰቦቻችን እና እናንተንም በጣም ነው የምወዳችሁ ቲንኪ እኔ ምንም አይደለም። ያው ሰብስክራይብ እያረጋችሁ ማይኮፕላስን ሰብስክራይብ የምታረጉ ሰዎች ሁላችሁንም፣ የናፍቆት ፋሚሊ አመሰግናለሁ። ግን ይህን ሀሳብ እንደምት እንደምትለኝ ተስፋ አድርጋለሁ። በኔክስት ቪዲዮ እንገናኛለን። መቻችሁ